የዲቪ ሎተሪ ለማመልከት እንደዚህ ዘግይቶ አቅም ሰላም እንዴት ናችሁ ጆኒ ነኝ ከጆቶር ዛሬም እንደተለመደው ለእናንተ ጠቃሚ የሆነ መረጃ መጥቻለሁ በዛሬው ፕሮግራማችን ዲቪ 27ን ስታመለክቱ ምን ምን ነገሮች ማድረግ አለባችሁ ጠቃሚ ነጥቦች እናነሳለን ምን ማድረግ የለባችሁም ስለሚለው ጉዳይ የሚጠቅማችሁ ነጥቦች እንዳስሳለን የአንድ ዶላር ጉዳይም በዚህ ቪዲዮ ለማየት እንሞክራለን ሀሳቡን ከወዳችሁ ቪዲዮ ላይክ እና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራታችሁን እንዳትረሱ። እስከ ቪዲዮ መጨረሻ ጠብቁኝ። እንግዲህ መግቢያ ላይ ለማንሳት እንደሞከርኩትኝ ላለፉት ዓመታት ሲካሄድ የነበረው የዲቪ ሎተሪ የሚጀምርበት ቀን ኦክቶበር የመጀመሪያዎቹ ሳምንት ነው። ያለፉት አምስት ዓመታትን ስናይ ከኦክቶበር ሰባት አልፎ አያቅም። እዚህ ስክሪን ላይ እንደምታዩት በ2020 ኦክቶበር 7 ላይ ነው የጀመረው ዲቪ ሎተሪ። ከዛ በፊት ግን ያሉት ስድስትም አራትም ጀምሯል። የዘንድሮ ግን የተወሰነ መዘግየት አሳይቷል ማለት ነው። ስለዚ አሁን ቀጥታ በዲቪ 27 ላይ ለመሳተፍ ጥንቃቄ ማድረግ ያለብን ነገሮች ምንድናቸው የሚሉት እናያለን። ስለዚህ የዲቪ 27 ላይ አፕሊኬሽን ለመውላት አንደኛ ጥንቃቄ ማድረግ ያለብን፣ በደንብ አዳምጡኝ። የዲቪ 27 አፕሊኬሽን ስትሞሉ፣ አንደኛ ጥንቃቄ ማድረግ ያለባችሁ ትክክለኛው ሳይት ላይ መሆናችሁን ማረጋገጥ ይኖርባችኋል። ስለዚህ ምክንያቱም የዘንድሮ ዲቪ ሎተሪ አንድ ዶላር ክፍያ ስላለው የተለያዩ ፌክ ፔጆች ሊኖሩ ስለሚችሉ የተለያዩ ፌክ ሳይቶች ሊኖሩ ስለሚችሉ እዚህ ጋር ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ የዲቪ አፕሊኬሽናችሁን ስትሞሉ ትክክለኛው ፔጅ ላይ መሆናችሁን ማረጋገጥ ይጠበቅባችኋል ማለት ነው። እዚህ ላይ ጥንቃቄ ማድረግ ይጠበቅባችኋል። ሁለተኛው አፕሊኬሽኑ ወይም ማመልከቻው እንደተከፈተ በተቻለ መጠንቀርም ብላችሁ ማመልከት ጥሩ ነው። ቀድሞ ማመልከት እድለኝነታችሁ ላይ የተለየ ታምር አይፈጥርም። ነገር ግን ቀድማችሁ ማመልከታችሁ የሚጠቅማችሁ በኋላ ከሚፈጠር የሲስተም የኔትወርክ መጨናነቅ ይታደጋችኋል ማለት ነው ራይት። ምክንያቱም ብዙ ሰዎች ወደ መጨረሻ አካባቢ ስለሚሞሉ የኔትወርክ መጨናነቅ የስተ መጨናነቅ ስለሚኖር ቀድማችሁ ብትሞሉ ይመከራል ማለት ነው። ሶስተኛ ፎቶን በተመለከተ ከዚህ በፊት ዲቪ ላይ የተጠቀማችሁትን ፎቶ በፍጹም እንዳትጠቀሙ። ፎቷችሁን ከተነሳችሁ ስድስት ወርና ከዛ በላይ የሆነ ፎቶ ባትጠቀሙ ይመከራል። የፎቷችሁ ባክግራውንድ፣ የክፎታችሁ ሳይዝ ምን ይመስላል የሚለውን ደግሞ ሌላ ቪዲዮ ስራላችኋለሁ። በአራተኛ ደረጃ ጥንቃቄ ማድረግ ያለባችሁ ባለትዳር ከሆናችሁ የትዳር አጋራችሁን ልጆቻችሁን ማካተት መርሳት የለባችሁም። አምስተኛ ላይ ዝቅተኛውና ትክክለኛውን የትምህርት ደረጃ ካላሟላችሁ፣ ከዚህ ውጭ ደግሞ ባለፉት አምስት ዓመታት ውስጥ ለሁለት ዓመትና ከዛ በላይ ጊዜ ስራ ተሰማርታችሁ ያልሰራችሁ ከሆነና ይህንን ሰነድ ማቅረብ ካልቻላችሁ እንዳታመለክቱ አሳስበዋል። ስለዚህ ዚ ላይም ጥንቃቄ ማድረግ ይጠበቅባችኋል። ሌላኛው ስድስተኛ፣ እስካሁን ድረስ መቼ ዲቪ ሎተሪ እንደሚጀመር ማመልከት እንደሚጀመር የታወቀ ነገር የለም። ስለዚህ የእስቴት ዲፓርትመንቱ ያረጋገጠው ነገር እስካሁን ድረስ የለም። እስከዛ ድረስ ግን ከእናንተ የሚጠበቀውን ዶክመንት አሟልታችሁ መጠበቅ ይኖርባችኋል ማለት ነው። ሌላኛው ማድረግ የሌለባችሁ ነገሮችን ስነግራችሁ፣ አንደኛው ማድረግ የሌለባችሁ ነገር ደጋግማችሁ ማመልከት በጭራሽ የተከለከለ ነው። ይሄ ከውድድር ውጭ ነው የሚያደርጋችሁ እ ዲላይ በጣም ጥንቃቄ ማድረግ ያስፈልጋል። ሁለተኛው ከትክክለኛው ሳይት ውጭ ወይም ከኦፊሻል ከሆነው የሴት ዲፓርትመንቱ ሳይት ውጭ ምንም አይነት የተለየ ክፍያ እንዳትከፍሉ። ሌላ ሳይቶች ላይም ከዚህ ከትክክለኛው ሳይት ውጭ ሌላ ሳይት ላይም አፕሊኬሽን ለመሙላት እንዳትሞክሩ። ምክንያቱም ብዙ ፌኮች ሊኖሩ ስለሚችሉ እዚህ ጋር በጣም ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እነኝ ላይ ጥንቃቄ ማድረግ ይጠበቅባቸው። ሌላኛው የትኛውንም ኢሜይል ኖቲፊኬሽን፣ ሶሻል ሚዲያ ላይ የሚመጡ የተለያዩ ፌክ የሆኑ ስለ ዲቪ እንትን የሚሉ ዲቪን ሞላለ ምናምን የሚሉ ፌክ የሆኑ ኖቲፊኬሽኖች ሊመጡ ስለሚችሉ እዛ ላይም ጥንቃቄ ማድረግ አለባችሁ። ስለዚህ ትክክለኛውና ትክክለኛውን ፔጅ ብቻ በመጠቀም የዲቪ ሎተሪያችሁን መሙላት ይጠበቅባችኋል ማለት ነው። ስለዚህ ሌላ አዲስ ነገሮች ሲኖሩ ደግሞ በአዲስ ቪዲዮ እመጣለሁ። ጆንን ንከጁቶር መልካም ጊዜ ሆንላችሁ። ሰላምኑ ቻው ቻው